ከሰባት ዓመት በፊት ሁሉም ነገር በትንሽ ቅጽበት ነበር የጀመረው። ለቤተሰቤ በጣም ቅርብ የነበረን ሰው ስልኩን ጌም ለመጫወት ተቀበልኩም። ድንገት ጌም መስሎኝ የስልኩን ብራውዘር ከፈትኩኝ። በብራውዘር ውስጥም ሰርች የተደረገ የፖርን ዌብሳይት አየሁኝ። በጣም ደነገጥኩኝ። ያየሁትንም ማመናካት፣ በዛ ሰዓት የ14 ዓመት ህፃን ነበርኩኝ። ምን እንደነበረ በስርዓቱ አልተረዳሁትም ነበር። ባለ ስልኩ ግን ያንን እንዳየውን ጭራሽ አላወቀም። ባየሁት ነገር በጣም ተገርሜ ስለነበር ለብቻ ሲሆን ማሰው ስለዛ ነገር ብቻ ነበር። ከቀናቶች በኋላ ቤት ውስጥ ለብቻ ሲሆን ያየሁትን ነገር ድጋሚ ለማየት አሰብኩ። ለቤት ውስጥ ያረጀ የድሮ ብራክ ቤሪ ስልክ ነበር እና በዛ ብራክ ቤሪ ስልክ ያንን ለመግባት ቀላል የሆነን ለመተው ትንሽ አስቸጋሪ የሆነን ዓለም በሶስት ተመሳሳይ ስፔሊንግ ሰርች አድርጌ ያየሁኝ። ያ ነበር የህይወቴ የመጀመሪያው ሰጠት በመጀመሪያ ቀላልና ለማወቅ በሚባል ጉጉት ነበር የተጀመረው ግን ያ ለማወቅ ነው የተባለው ጉጉት ወጥመድ ሆነ። ያ ወጥመድ ደግሞ ሱስ ሆነ። ከሳምንታት በኋላ ከሰፈራችን ልጆች ጋር ኳስ ጨዋታ ተባብለን ወደ ሩቅ ቦታ ሄድን። ከጨዋታ በኋላ የሆኑ ሁለት ልጆች መጥተው ደስ የሚል ነገር እናሳያችሁ ብለው ሲገሲመጡ አሳዩን። እኔም ጓደኞችም እንደዛ ሲያደርጉ ስናይ ተጸየፍናቸው። እኔም ይህን ነገርማ መቼም አላረግም ብዬ ለራሴ ነገርኩኝ። እናም አንድ ቀን ቪዲዮ ሳይ ያደረጉት ነገር በአይምሮ ትዝ አለ። እኔም በስሜት ተነሳስቼ ሞከርኩኝ። ይሄኛው ደግሞ የህይወቴ ሁለተኛው፣ ግን በጣም ትልቁ ስህተት ነበረ የሰራሁት መዚህ የፖርኖግራፊና የማስተርቢሽን ሶስተኛ እንዲሆን ኩኝ ሳላውቀው ሁለቱን ነገር ለማቆም ስጠረ ራሴን አገኘዋል። አሁን ላይ የ21 ዓመት ወጣት ነኝ። ላለፉት አምስትና ስድስት ዓመታት በዚህ ነገር ውስጥ ስሰቃይ ቆይቻለሁ ላለፉት አምስት እና ስድስት ዓመታትም ይህንን ነገር ለማቆም ስጥር ስሞክር ስወድቅ ስነሳ አሳልፍ ያለው እና አሁን በስተ መጨረሻም ተሳክቶልኛል ቀላል አልነበረም ግን በአንዴ መተው ይቻላል ግን ያንተን ወይም ያንቺን ጥረት በጣም ነው የሚፈልገው እኔ እንዲከብኝ ካደረጉብኝ ነገሮች ውስጥ አንዱ ሜንቶር ወይም መካሪያ ለማግኘቴ ነው ይባስ ብሎ ደግሞ እኛ ሀገር ስለዚህ ነገር መውራት እንደ ብልግና ነው የሚታየው። ሽማግሌው ሰው ዘንድ ብቻ ሳይሆን እኛው ወጣቶች ዘንድ፣ እኛው ጓደኞች ዘንድ ግን፣ ለምን በጣም ብዙ ትዳሮች እኮ እየፈረሱ ነው። በጣም ብዙ ወንድሞቻችንና እህቶቻችን በዚህ ሱስ ምክንያት ራሳቸውን እያጠፉ ነው። በጣም ብዙ ሰው ደግሞ እየተሰቃየበት ነው። ይህ አስተሳሰብ ትክክል አይደለም። አንድ ነገር ልንገራችሁ፣ መተው ይቻላል። ልክ እኔ እንደተውኩት። ለዛም ነው ይህንን ቻናል የከፈትኩት። መተው ይቻላል የሚለውን መንገድ ለማሳየት፣ እኔ እንደተውኩት እናንተም ትተውታላችሁ። ይህ ቻነል ከዚህ ሱስ ለመውጣት ለሚፈልጉ ሰዎች ትክክለኛ መንገድ የሚያሳይ ቻናል ነው። ከዚህ ሱስ የሚያወጡ ሀቢቶችን ሼር የምናደርግበት ቦታ ነው። ከዚህ ነገር ለመውጣት የሚረዱም ዶክተሮችን የምናቀርብም ይሆናል። በዚህ ነገር ላለመሰከየት ለሚጥሩ ሰዎች በጣም አሪፍና ትክክለኛ ቦታ ነው። ስለዚህ ሰብስክራይብ እያደረጉ ቤተሰብ ይሆኑ። አሁን በቀጥታ እንዴት መተው ይቻላል የሚለውን ቪዲዮ ያልሰራሁበት ምክንያት የሁላችሁንም በቀን ስንት ጊዜ እንደምታዩና ስንት ጊዜ እንደምትመቱ ማወቅ ስላለብኝ ነው። ያን ካወቅኩም በኋላ ምርጥ የምላቸውን መንገዶች ለእኔ የሰሩልኝንም ሀቢቶች ይዤ ይመጣሉ። ስለዚህ ይህንን ነገር እንዳውቀው ከታች ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ አለ። ይንን የቴሌግራም ሊንክ በመጫን ወደሚወስዳችሁ የቴሌግራም ቻናል ላይ በመግባት እዛ ላይ የተቀመጠ የጥያቄ ፖል አለ ያንን በመመለስ ለእኔ የሰሩልኝ መንገዶች ለእናንተ ሼር እንዳደርግ ቪዲዮ እንድሰራ ተባበሩ። እኔም ያንን ቪዲዮ እሰራላችኋለሁ። እኔን ደግሞ ቀጥታ ማናገር ከፈለጋችሁ የእኔም የቴሌግራም ዩዘርኔም እዛ ቴሌግራም ቻናል ላይ ታገኛላችሁ። ስለዚህ እኔን ፍሪሊ ማናገር ትችላላችሁ። ሁሉም ነገር ነፃ ነው። ሁሉም ነገር ፍሪ ነው። ምንም የምትከፍሉት ወይም ከገባችሁ በኋላ ምንም አፕስኬል ማድረጋችሁ ነገር የለም። ሁሉም ነገር ነፃ ነው። አንድ ምላቹ ነገር ቢኖር መተው ይቻላል ነው። ፒስ ይመቻችሁ።